ኢና ኢላሂ ወኢና ኢላይ ራጂዑን የምንወዳቸው አባት ሻህ ሙፍቲ ሃጂ ኡማር እንድሪስ ወደ ኣኸር ሂደዋል። አላህ አላህ ይክፍር ለኩ አላህ ይወፍቁ ንጀና ይሻላ ረቢ በጣም የሚያሳዝን ነው። በጣም በጣም ማለት ነው። ሞት ክፉ፣ ሞት መራራ። በጣም መልካም ሰው በዱንያ ላይ አይቆይም። ብቻ ላቅም አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔጋ ሁሉም ሰላም ነው፣ አልሐምዱላ። እንዴት አርጉዟችኋል? እንግዲህ ዛሬው የዛሬው ቪዲዮ እንኳን በጣም የሚያሳዝን ነው። የምንወዳቸው አባት አላቅም እና አላህ ጀነተል ፊርዶስ አላህ ያወፍቃቸው አላህ ያክፈርልኩም አላህ ያወፍቁም ጀነ ያ ረብ ያ ረብ። እና ሁላችሁም በዱዓችሁ ዱዓ አርጉላቸው። ማንም የሚወዳቸው ነው ማንም ይሄ ሸህ ሙፍቲ የሙስሊም የክርስቲያን የሁሉም ናቸው። የሁሉም አባት መልካም ሰባኪ አስታራቂ ናቸው። ግን ሞት መቼም ያችን ቀን የሚያልፍ የለም አይደለም። ሁሉም ወደ አኸራ ነው። ዱንያ እንደዚች ናት። በቃ ዱንያ ዝም ብላ ነው። ሞት ክፉ፣ ሞት መራራ እና ከናስበው እንግዲች ሞት እንዲሆነ ቀን አይሰጥ፣ ቀጠሮ አይሰጥ፣ ትልቅ አይል ትንሽ አይል፣ እሱ አይመርጤ ነው። አያቸዋ ሞት ሞት እንዲሆነ አማክሮ አይመጣም። ሞት እንዲሆነ ይሄ ነው ብሎ አይባልም። ብቻ አላቅም ልብ ይሰብራል። ሞት መራራ ነው። ብቻ ከባድ ነው እንጂ አላህ ጀነተል ፈርዶስ ሲወፍቃቸው ከዚህ በላይ ምን ይባላል? ሞት እንደሆነ መራራ ነው። ሞት እንዲሆነው ለሁላችንም አይቀርም። ግን ሙፍቲያችን አስታራቂ ነበሩ። የሁሉም አባት ናቸው። የሙስሊም የክርስቲያን፣ የሁሉም አባት ያቃላቸው ይገርማል ብቻ እና ለልጆቻቸው ለቤተሰቦቻቸው ለወላጅ፣ ወይኔ ይቻላቅም አላህ እንግዲህ ጀነትን አላህ ይወፍቃቸው። ከባር ነው ነገር ግን እዚህ ሚዲያም ላይ ሆነ ምንም የታዘብኩት ነገር ቢኖር ምን ያህል ስራቸው ሚዲያ ላይ ያሉ ህዝቦች፣ አንድ አንድ የተረገሙ፣ አንድ አንድ አሽቃባጭ፣ አንድ አንድ ብቻ አላውቅም፣ የሚያሽቃብጡ ብዙ ሰዎች አሉ፣ ብዙ ማለት ነው። ሞትም እዚህ ላይ የሚደረገው ነገር በጣም የሚያስጠላ በጣም በጣም ማለት ነው። አንዳንዴ ጅላንፎ ጅላጅሎች ሙስሊሞች አሉ፣ ሙስሊሙን ለመከፋፈል የሚሮጡ ማንኛውም ሙስሊም ነው። ሙስሊም ሲሆን ሙስሊም ነው፣ ግን አንድ ሰው በሰራው ስራ የሚጠየቅበት የአባልተ ቤት እንጂ ማንም አይደለም። ያ ሰው ምን ስለሆነ ነው? አሁን አንዲ የሆነ ጅላንፎ ሙስሊም ነኝ ብሎ የሚል አይቻለውኝ እኔ አሁን እንግዲህ የእሱን ንግግር ሰምቼ ተሞታቸው የእሱ አንጀቴን አያቃጥለኝ የምነጋችሁ ማለት ነው። በጣም ያሳዝነኝ አንድ የተረገመ የሚናገረው ንግግር ማለት ነው። ረሱል እኮ እንኳን ይሄ ነው ይሄ ነው በሉ ብለዋል እንዴ አስተምረዋል ነግረውናል ነግረውናል እንዴ እንኳን ሌላ እኮ የይሁዲ እኮ ሙተው ሲያለቅሱ ያራሱን ለምን ታለቅሳለሁ ብለው እኮ ሲጠየቁ ምንድን ነው መልስ የሰጡት ያማ ይሁድ እኮ ነፍስ ነው የወጣው ነፍስ ነው የያዘው ስለዚህ በነፍሱ ነው የማለቅሰው ብለው ነው አደር መልስ የሰጡት። ግን የዴት ይሄን እንዲሆን አላቅም እኔ ሙስሊሞች ወደ ቤት እንደሚሄድ ብቻ ግራ ገባኝ። እነሱስ መልካም ስራ ሰርተው ከልጅነታቸው አንስተው እዚህ አይነት እድሜያቸው ድረስ ለኡማው ብዙ አበርክተው ቁርአን አቅርተው ስንት ስንት እንዴ የሻ ሙፍቲ ደረሶች ስንት ናቸው? አላቀሩታለን እንዴ እሱ እንዲሁ በፈጠራችሁ። እንዴው ስለዚህ እኔ አንዴ አንዴ የወኑ ዝምብለው በቃ በደንብ የማያውቁ የሚናገሩትን፣ ይሄ እንደ አይነት የኮተተ ነገር እኛን እስልምናን አይወክለንም በፍጹም ማለት ነው። ምክንያቱም አላህ የሚጠይቃቸው ማንኛውም ሁሉም በጥፋቱ አላህ ሱብሓነሁ ወተዓላ ሊጠይቅ ይችላል። ግን እዚህ ሚዲያ ላይ መተው የሚዘባርቁ ሙስሊም ባዮች የሚያሽቀብጡ እኔ እነሱን መስማትም ምንድው ማያትም ነው እያስጠላኝ ማለት ነው። ትናንትና ነው ማታ ነው የሆነ ቪዲዮ አየሁኝና ሳይ ሳማወት ስሰማ የሚናገረው ንግግር ሌላ ነው ማለት ነው። ያ ማለት ምንድን ነው? ሙስሊም እኔ ወዴት እንዴት እየተከደ እንደሆነ ግራ ያገባኛል በጣም ማለት ነው። ሱብሓኒክ ያረብ አላ ስቱር በስ አላህ እነሱን ጀነተል ፊርዶስ ይወፍቃቸው። ነገር ግን እኔ ይሄን ነው ብዬ አልልም የአላህ የአላህ ተአምር ስለሆነ የአላህ ስራ ስለሆነ ሁሉም ነገር እኔ ያየሁትን ይሄን ነው ብዬ መናገር ስለማልፈልግ በሚዲያ ማለት ነው እሱ ነውና ሁሉ ነገር አዋቂ ሁሉ ነገር እሱ ስለሆነ አላህ የጀነት ሙሽራ ያርጋቸው። በጀነት ጭፍ ያኑሩልን ይኑሩልኝ በጣም ማለት ነው ፈገግታቸው ማራኪ ንግግራቸው ሙስሊም ክርስቲያኑን አንድ ለማድረግ ሌላውን ተውት እኛማ ከሃዲንን ብዙ ዑለማ አፍርተውልን ነበረ እነሱ። ነገር ግን አሁን እንኳን ተተመረጡ እንኳን ሰውን አንድ ለማድረግ ሙስሊሙንና ክርስቲያን አንድ ለማድረግ ሙስሊሙ ሙስሊሙን አንድ ለማድረግ በሽታ እንኳን ሲመጣ በኮረ ነው እያለቀሱት፣ መቼም ሊጠፋኝ አይችልም። ግን አንድ ሙስሊሞች አላህ ሂዳይስታችሁ ይስጣችሁ አላህ ሂዳ አህባሽ እንትና እያላችሁ ከፋፍላችሁ ከፋፍላችሁ እንትን ልትሉ ተነሳችሁ። ያ ሱብሓንክ ያረብ ተመከፋፈሉ ንግግራችሁ ማለት ነው። ወደ ሌላ ያ ሰውዬ በዛ በሰውዬ ንግግር ወደ ሌላ ቦታ ለመሄድ የምትገፋፉ ሙስሊሞችም አላችሁ። ትናንትና ምንድነው ያለው? አንዲ ጋህባ ማለት ነው፣ ሙስሊም አይደሉም ያል አልሐረሬ ሙስሊም አይደሉም ነው ያለው። ማን ነው ያለው? አልገባኝ። ምን የትኛው ሀዲስ ላይ ነው? እኔ እኮ ግራ የሚገባኝ ሙስሊም እንኳን ሌላ ያን ወንድሙን ሙስሊም አደለህም ብሎ ያለ ሰው ያ ሰውየ ከእስልምና ይወጣል ነው የተባለው። ሙናፊቅ ነው ነው የሚባለው። ምክንያቱም ወንድሙን እንዴት ሙስሊም አይደለም ብሎ ማለት ይችላል ያ ሰው። መቼም ሰምታችሁት ሊሆን ይችላል፣ ያልሰማችሁ ደግሞ አልሰማችሁም። ግን ሙስሊሙን ሙስሊሙን አይባልም፣ የማይባል ነገር እነዛን ሰዎች አቂዳቸውን እና እንትናቸውን ለመቀየር የሚደረግ ነገር ነው ብዬ ነው የምለው። በእኔ ማለት ነው እኔ አልሐምድሊላሂ አህባሽም አይደለሁም። ግን ለመከፋፈል የሚሮጠው ነገር ጢሙን እያሳደጉ ይሄ ወደ ሌላ ነው፣ ሰውን መመራት የያዘው። ያ ሰው በተናገረው ንግግር ሰውን ወደ ጥመት ነው መውሰድ የያዘው። እኔ ትናንትና እውነት ነው የምነግራችሁ፣ በጣም ነው ያለቀስኩት፣ በጣም ነው የተሰማኝ። የልጁን ሰውዬ ዛኔ ሰውዬ ድምፅ ሰምቼ መቼም ኦስታዝ እኮ የምትሉ ስማ አትጠፉም። እኔ ኦስታዝና አልልም። ኦስታዝ ታይሆ ወበኔ ዱርዬ ነው፣ ዱርዬ ማለት ነው እሱን አላህ ሄዳ ያስጣችሁ የእሱን አቂዳ የምትከተሉ ማለት ነው። ትናንትና ቲክቶክ ላይ የመጣ ህዝብ መቶ የሚያስተምራችሁን የምትሰሙ ሰዎች አላህ ሄዳ ያስጣችሁ እናንተ ነው። ምክንያቱም አኔ ልቤ ነው የደማሁት ትናንትና ድንገት ነው የሰማሁት። በጣም ማለት ነው እን እነሱ እኮ ሙስሊም አይደሉም ብሎ ሲል የትኛው ላይ ነው ማንኛው ሀዲስ ላይ እንደዛ ያለው? የትኛው ቁርአን ላይ ነው ያለው? ሙስሊም ሆኖ ተወልዶ ያ ሰውዬ እኔ ሀዲሱም ላይ የተማርኩት እኔ ወንድሙን አንተ ያ ካፊር ነው ብሎ እየሰደበ ሰው ለራሱ ካፊር ነው ነው የተባለው እንጂ እኔ ሌላ እንዲህ አይነት ነገር ሰምቼ አላውቅም። ግን የሱ ንግግር አልሐምዱሊላ ያው ሁሉም አወገዘውታ ነገር ግን ቢሆንም በቂ አይደለም የማይባል ነገር እየተባለ ሰውን ወደ ሌላ ወደ ጥመት እየተወሰደ ነው ያለው። ሲቀጥል ደግሞ እየተከፋፈለ ነው ያለው የሰው ልጅ የሰው ሞት ያስደስታል። ሰይጣን ነው የሚደሰተው። እና የለሆነ ህራጅ ሆን ወደ ቤት እየሄድን እንደሆነ በጣም ነው የሚያስፈራው። በጣም ማለት ነው። አውዙ ቢላ እና በይቢ ከባድ ነው። ብቻ አላህ እነሱ ላለ ጀነትን ፍርዶስ የወፍቃቸው የወፈቃቸው ላለውኝ ሀዋይቤ አላህ በጀነት ሙሽራ ናቸው። መልካም ሰው ናቸው። መልካም ነበሩ። ግን የሞት መቼ ሞት ከፉ አይደለም። ሞት መራሪት። ስለዚህ እነሱ